አንዱ የታሪክ ልሽቀት የትውልድ በቁም መሞትና ነገም ቢሆን የጠላቶቻችንን በሽታ ተሸክሞ ለመሻገር መጣል፣ ጠላቶች የሰሩትን ነገር ቋጥሮ መቀጠል፣ ሀገርን እንደ ሀገር አለመቀበል፣ ታሪክን እንደ ታሪክ አለመቀበል፣ አንዳንድ እናት አባቶች የወለዷቸው ልጆች ወይም ከወለደችው ከወለዷት አንዲት ወይም አንዱ ልጅ የአካል ጉዳተኛ እና ባልተለመደ አይነት ሁነት ስትወለድ የሚደነግጡ የሚያፍሩ ምናምን አለ። ያን ማስተካከል ፈጣሪ አቅቶት አለ? ነገር ግን አንድ ምልክት ነው፣ ያ የሆነ ክፍተት አለ፣ ይስተካከል ነው ያለው። ያ የኃጢአት ውጤት ዛሬ ላይ ያለው የኢትዮጵያ አይደለም የዓለም ታሪክ የእኔ ታሪክ ነው ብዬ ነው የማምነው። ነው ስኬታችንም ስኬታችን፣ ውርደታችን ውድቀታችንም ውድቀታችን፣ ሁሉም ነገር ግን የጋራ ነው። ምክንያቱም እኛ ሰዎች ነን፣ እንደ ሰው የምንኖር በዚህ ዘመን የተፈጠርን በዚህ ዘመን ያለን ምንም ወዶ የተፈጠረ ሰው የለም። ወዶ እዚህ አካባቢ ከነከሌ ልወለድ እዚህ ከነከሌ ምናም ከሌ ልባል ብሎ የሚል የለም። የሰው ልጅ ስሙና ራሱ የሚገናኝበት መካኒዝም ይገባል። የሰው ልጅ ስሙና ሰውየው የሚገናኝበት ምንም አይነት መንገድ የለም። ያው መጠሪያ ነው። ይሄ ከቤተሰብ ጀምሮ እንትን ለማለት ሲባል የሚያጣላ ሆኖ ሊጠቀስ አይገባም። አንይዘውም፣ አንጠቀመውም። ሁለት አሁን ኢትዮጵያ ውስጥ ያለው ነገር ሁ በመቶ ብቻ የሚጠፋ ነው ጃዊች ሳፋኖ ፋኖን በደቡብ አቋቋምኩ በወለጋ አቋቋምኩ አዲስ አበባ ላይ ምናምን አማርኛ የሚናገር ሁሉ የኔ የኔ ሰራዊት ነው ብሎ ያለው ለምንድን ነው ካላችሁ ያ አማርኛ የሚናገር ሁሉ ሁሉ ሰው በጥርጣሬ እያዛል በጥርጣሬ ይተያያል። መጠፋፋት ይበራከታል። ሁሉም በራሱ ላይ ያፍራል፣ ይሳቀቃል። ከዛም የሚጀምረው ተጀምሮ ወደፊት ለመግፋት ምቹ ሁኔታ ስለሚፈጥር የኢትዮጵያን ሕልውና አደጋ ላይ ለመጣል ይመቻል። ይሄ አጀንዳ ይሄ እቅድ ይሄ ሕልምና ዓላማ የማን ነው? የጠላት ፋኖ ኦሮሞ የሚናገር ሰው ይሄን ይበለው፣ አማራ ነኝ የሚል ሰው ይህን ይበለው፣ ቄስ ነኝ ጳጳስ ነኝ የሚል ሰው ይሄን ይናገረው፣ የሀገር መሪ ነኝ የሚል ሰው ይሄን ይናገረው፣ መከላከያ ሰራዊት ነኝ የሚል ይህን ይናገረው፣ የትኛውም የተከበረ ቦታ ላይ ያለ ሰው ይህንን ይናገረው፣ እርሱ የኢትዮጵያ ጠላት ነው። ምክንያቱም ውጤቱ ጥፋት ስለሆነ፣ ማንም ቢሆን ማን ነው? ውጤት ነው። ምን አማራ ነኝ ያለ ሁሉ በዛ ህዝብ እንዲወገዝ፣ እንዲወገድ፣ እንዲታሰብ፣ እንዲገደል፣ እንዲፈናቀል እንደሆኑ ላይም እንደዚሁ እንዲደረግ የዚህ የሶሻል ሚዲያ ግብዓት ጦርነት በሶሻል ሚዲያ ጦርነት በየአደባባይ መሪ የለው መርህ የለው መነሻ የለው መዘሻ የለው በጨካኔ የተሞላ ጋጥወጥነትን የሚያስፋፋ ከየት መጦ ከየት እንዳለ የማይታወቅ ብዙ ምክንያቶች አሉ። የሀገርን ህልውና የሚፈታተን ሰው በሙሉ የመጀመሪያው ለራሱ ቀጥሎም ለሀገር ጠላት ነው። ስልጣን እፈልጋለሁ ብሎ ያወራል፣ ግን ሀገር ያፈርሳል። በማን ላይ ሊሰለጥ የፈለጠ ይንከባከባል እንጂ እንዴት ሀገር እያፈረሰ ስለ ስልጣን ያወራል? ስለ ስልጣን ሰው ይቀበለዋል። ሀብታም ነኝ ይባል፣ ምንም ያህል ሀብት ይኖራችሁ፣ ምንም ያህል ሀገር እንድትፈርስ ከሰራችሁ የት ላይ ሆናችሁ ነው ሀብታችሁን የምትጠቀሙት? የምትወዱት ቤተሰብና ምናምን ህይወት ሊኖራችሁ ይችላል። ሃይማኖት፣ ባህል፣ ወቅ ወር እንደዚህ ቆረቆርነት አለ ያላችሁ ሁሉ ይሄ በየሰፈሩ ለአንጃ ግራንጃ የምታነሱት ነገር በሙሉ ሀገርን ለማፍረስ እያዋላችሁት የት ቦታ ላይ ሆናችሁ ነው ያንን ነገር የምትወዱት? የምትወዱት በሆናችሁስ ሀገርን ለመስራት ምንም ነገር ቢመጣ ሀገርን ለመስራት ሰው እንዴት አብሮ አይቆምም? ሀገርን ለመስራት አብሮ ያልቆመ ትውልድ ደግሞ የማንም መጫወቻ፣ የማንም ማፈሪያ፣ ታሪክም ቢሆን እየተፀየፈ የሚገልጠው ትውልድ ይሆናል እንጂ ስኬት የለም። በዛም በሉት በዚህ ጠላት ብቻ የሚጫወትበት ሁሉ የሚሸሸው፣ የሚፀየፈው የነውር ጥግ ላይ መሆኑን ማወቅ ነው። ምንም ማሽሞንሞን፣ ምን ማለት ሁሉ አያስፈልገውም። እና ደቡብ ላይ ያለን ሰው አማርኛ የተናገረው በቃ አማራ ጠላት ሆኖ የመጣው አማራ የሆነውን ሰው በማባረር ደጋግሞ ይላወራል። ትግራይን በሙሉ በማጥፋት ማሸነፍ የሚችል መንግስት አለ ወይ? አማራን በማጥፋት የሚያሸንፍ ህዝብ አለ ወይ? ኦሮሞን በማጥፋት የሚያሸንፍ ህዝብ አለ ወይ? በገዳይነቱ የሚያሸንፍ ሰው አለ ወይ? መግደል ጀምር፣ ገዳይነት፣ ከዛ በኋላ ከዛ በኋላ ጠላት መንገድ መዝጋት ጀምር፣ ነውር መፈጸም ጀምር ምንም አይነት ነውር የተባለ መፈጸም ጀምር። በዚህ ተሰምቶ ከዛ በኋላ የፈጸምከው ነውር እየተጠቀሰ ለሌላ ትጋለባለህ እዛው እስክትጠፋ እስከ ቀብር ድረስ ትቀጥላለህ እንጂ አንዴ በረከሰ ነገር ላይ ራሱን የገለጠ ሰው እዛው ነው የሚቀጥለው። ስለ ማሸረም ምናምን የሚባል ነገር የለም። አንዴ ተሳስተህ መጥፎ ነገር አትስራ። አትስሬ ምንም ነገር ሲደረግልህ ለምን ብለጠኝ ለራሳቸው ከዋ ጀምሮ የማውቀው ነገር እውቀትና ምንም ነገር የሌለውን ሰው ይሾሙታል። ሲሾሙት አይደነግጥም፣ ይቀበላል። እነሱ አስበው እናቅደው፣ አንዳንዴ ብዙ ሴት ሁሉ እያስደፈሩ ቪዲዮ ይቀርጹታል፣ ይባል ብዙ ወንጀል እየፈጸመ ማስረጃ ይዙበታል። ከዛ በኋላ ያንን እያሳዩ እሩጥ ብቻ ነው የፈለጉትን፣ ያሰሩታል። ነፃነትህን አግኝ ራስህ ለራስህ እንትበት በሰላም አማራጭ ላይ ሰላም የሚጠላ ገብቶ መስማማት አለመስማማት ምንም ችግር የለውም ግን ሰላምን የሚጠላ እንመካከር ሲባል መድረኩን የሚያወግዝ ለሀገር መቀጠል ህሉና በሆነው መከላከያ ሰራዊት ላይ የስም ማጥፋት ዘመቻ ጀምሮ ተደብቆ የሚተኩስ የሀገሪቱን ወሳኝ መሪ እስክብርቶ በእጁ እኮ ወደድ ወደድክም ጠላም ምን ምንም እያደረገ የሚያስረዝማቸው የጉልበተኛ ዘመናት ቢኖሩት እነሱ እንኳ ብትረሳቸው፣ እስከዛ ድረስ ባለው እስክብርቶ በእጁ አይደለም። ኢትዮጵያ ውስጥ ያለው የፖለቲካ አንድምታ አሁን ላይ እኮ የመጣው የባርነት ዘመንን የሚያስቀጥል ስርዓት አምጣ ኢትዮጵያን ለበዝበዛና ለጉስቁልና የሚደርግ አካሄድ ትሄዳለህ። ከዛ ወጣለሁ ካልክ አትሄድም። ምን አደርጋለሁ? ሰውን እየገደል አቅም አልቻልክም እላለሁ። በዚህ ገራ ይቀጥራለሁ፣ በዚህ የሚጮህ ሰራለሁ፣ በዚህ መንገድ የሚያፈርስ እንትን እላለሁ፣ በዚህ እንዲያደርጋለሁ። በዚህ ስኬቶች ሁሉ ትምህርት ቤት ባልተማረ ቁጥር ነገ ያንን ምን ይዞ እንደሚመጣ አታውቅም። ነገ ደግሞ አልተማርክም፣ ደንቆሮ ሆነ የቀረው በነከሌኑ ይላል። እንደ ቤተሰብ አብረን መቆም የማንችልበትን ታሪክ ሁሉ የተረከው ኃይል ለዛ ባለቤት የሆነው ኃይል እኮ ነው። ዛሬም የዛ ነውሩ እንትን መቼም እንደማንገናኝ አብረን ቆመን እንደማንጸየፈው እንደማንነቀው አውቁ ሻፌ አፋቅ ነው። ኢትዮጵያን ለማተራመስ የሚሰራው የማይረባ ሰው ሲያታላችሁ እኔ ምሪ ወዳጁ እንዲ ካልክለው አዲስ አበባ ሳታልቁ ከጠበቃችሁን እስክንድር ነገር የከሰረ ነውረኛ ሁሉ ያዘለውን አዝሎ የጥፋት ጥራት መጡ። የወደቀበት ሁሉ እየተነሳ ስንት ነገር ተሞክሎ ስለተሻገርን፣ እነዚህ እነዚህ ሰዎች መሪህን እንዲሰድቡ መፍቀድ ነውር ነው ውርደት ነው ሞት ነው። ያ ነው እኔ እንዲሰማን እንፈልገው